በእርሱ ተፈጥረዋልና በእርሱ ታርቀዋልም ይላላ። ተፈጥረዋል ብቻ አደለም የሚለው፣ ታርቀዋልም ነው የሚለው። የታረቁትንማ ተነጋገርንበት እኮ እኮ። ለምን እነሱ ላይ ኤክሰፕሽን አላደረግክ? ሁሉም ነው የሚለው፣ በሰማይና በምድር ያሉት ሁሉ ነው የሚለው። ስለዚህ ሁሉም ሲል መላእክትን ለምን አያካትቱም? ለምን አልከኝ አንተ ታርቀዋል ብለ ስለተረዳው ልከራከረ ስላልፈለግኩ ነው። እዚህ ጋር ስለ አምላክነት የአምላክ ምሳሌ ማለት አምላክ ምን ምሳሌ ያለው፣ በፈጣሪነት ምሳሌ እየተናገረ ነው ያለው። እዚህ ጋር አውዱ ስለ ሰው አሁን የሚናገር ያለው ቫይዶ፣ አሁን ሀሳቤንም አልተረዳውም። አዎ፣ በሰማይና በምድር ያሉት ሁሉ ታርቀዋል ነው የሚለው። በሰማይና በምድር ያሉት ሁሉ ሲል ሁሉ የሚለው ቃል እዚህ ጋር ኤክሰፕሽናል አድርገ ሪላቲቭ ነው፣ አንጻራዊ ነው ብለ ሴማቲክ ሬንጅ አድርገን ነው ያመጣህብኝ። ለምን ሁሉ የሚለው ነገር በሰማይና በምድር ያሉት ሁሉ ሲል መላእክትን ለምን አላካተትክም? ምርኩ ላይ ኖ አንተ ነህ እንደሱ የተረዳኸው እኮ አንተ ከፈለክ አምጣው። ታርቀዋል የሚለው መጀመሪያ በሰማይና በምድር ያሉትን የሚለው አንተ የተረዳበት በሰማይና በምድር ያሉት ሁላ ሲባል መላእክትንም፣ ፀሐይንም፣ ጨረቃንም ከዋክብትን በምድር ያሉትን ፍጥረታት ማጠቃለያ ያመለክታል አላልክ? ሀያ ላይ ግን ሲናገር በሰማይና በምድር ያሉት ሁሉ በእርሱ እንደታረቁ ይናገራል። በክርስቶስ ኢየሱስ ከራሱ ጋር እንዳታረቁ ይናገራል። ከአብ ጋር ማለት ነው እንደታረቁ በሰማይና በምድር ያሉት ሁሉ ሲል በሰማይና በምድር ያሉት ሁሉ ሲል መላእክትን፣ ፀሐይ፣ ጨረቃና ከዋክብትን እንደገና ደግሞ በምድር ላይ ደግሞ ሚነራልን፣ አታክልትን መላእክት ማነው እንስሳትን አያካትትም ብለ ስትል ቋንቋው እዛ ጋር አውዱ ላይ እየተጠቀመ ያለው በሰማይና በምድር ያሉት የሚለው እዛው ላይ አውዱ ላይ እየጠቀመ ያለው አንጻራዊ ነው ብለ በዚህ ተማመንን። ያንን ተማምነን ቆላሲስ አንድ አስራ አምስት ላይ ሄደን ምንድን ነው ያደረገው? አስራ ስድስት ላይ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ሲል በሰማይና በምድር ያሉት የተባለው ሀያ ላይ ባለው ቀመርና ስሌት ሄደንና ከዛ እነማን ናቸው ታዲያ የተፈጠሩት? በሰማይና በምድር ያሉት የታረቁት፣ የታረቁት ናቸው የተፈጠሩት። ምን ማስረጃ አለ? ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ሰባት ላይ ማንም ቢሆን ነው የሚለው እዛ ጋ ማንም ካለ በሰማይም በምድር ያሉት ሁሉ ማለት ነው ማንም ቢሆን አለ በክርስቶስ ኢየሱስ አዲስ ፍጥረት ነው አለ ማንም ስለዚህ አዲስ ፍጥረት የሆነው አጠቃላይ ዩኒቨርሱ ኢንታር ዩኒቨርሱ አይደለም። አዲስ ፍጥረት የሆነው ግን ማንም ብሎ ስላለ በቃ ማንነት ያለው ነገር ሁሉ መላእክትም ማንነት አላቸው። ኦኬ፣ ጥሩ ማንም ስለተባለ የሰው ዘር በአጠቃላይ እንዳለ የሰው ዘር በአጠቃላይ እነ ሰይጣናት ጂኒዎችም ምንም ምንም ሁሉም በአዲስ ፍጥረት ነው ወይ ማለት ነው ብዬ ብጠይቀ አይ አይደለም። ማንም ሲል ለተቀበለው ነው አዲስ ፍጥረት የሆነው ነው። ቆላሲስ ምዕራፍ አንድ ቁጥር አስራ አምስት ላይ እሱ ስታየው እርሱ የማይታየው አምላክና የፍጥረት ምንድን ነው ይላል በኩር ነው ይላ ምን ማለት ነው የፍጥረት በኩል ማለት ምን ማለት ነው የፍጥረት በኩል የፍጥረት በኩል ማለት ምን ማለት የትኛው ፍጥረት በኩል ነው ኢየሱስ ከፍጥረት ሁሉ በፊት በኩር ነው በፊት የሚለው አማርኛ የተጨመረው በነገራችን ላይ አውጣና ይኸው በፊት የሚል